እነ ዲዮቅልጥያኖስ ዱዲያኖስ መክሲሚያኖስ ሚኒስቴራችን አብይ አህመድ ይኸው አንድ ወር ሊሆናቸው ነው። ድፍን ወጣው፣ ስለ ሙስሊም ነው ስለ ሙስሊም ነው። የዘካ አሰጣጥ ሙስሊሞች እንደዚህ ናቸው ሙስሊሞች እንዲህ ነው የሚበሉት። በዛሬው እለት የክርስትና እምነት ተከታዮች ከኢድ ሰላት ሰግደው ለሚመለሱ የእስልምና እምነት ተከታዮች በምታዩት መልኩ ያለንበት ሁኔታ በጣም አስከፊ ሁኔታ ያለ ያለ ነውና የሁለት ሺ ሰባት ታሪክ አለመደገሙን ምንም እምናውቀው ነገር የለም። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምንስቆያችሁ እኔ አላው እግዚአብሔር መስገን በያላችሁበት ሰላመ ክርስቶስ ይብዛላችሁ የተወዳችሁ ኦርቶዶክሳውያን ካህናት፣ አባቶቻችን በአንድ በኩል ፍቅርን ሲያስተምሩ እናያለን። ያለን ሁስ የሚባለው ልጅ ሁስ የሚባለው ኡስታዝ ክርስትናን የዛሬ አስር ዓመት ታሪክ ይሆናል እያለ ነው። ይህ የማይጠቅም ቅጀቱን አስተምቷል። ይህ አያዋጣህም ወዳጅ። በሌላ በኩል የበዓል ቀን ምን ተፈጥሮ ውሏል የሚለውን እናያለን። እንዲሁም መነጋገሪያ የሆነች አንድ ሴት አለች ለጠቅላዩ ያስተላለፈችው እጅግ አስገራ ተደጋጋሚ መልእክት የ2007 ታሪክ ሳይደገም የይድረሱልን ጥሪ አስተላልፈዋል። ኢትዮጵያዊ ወንድሞቻችን ነኝና የመሳሰሉ ቪዲዮዎችን ዛሬ ይዤ መጥቻለሁ። ሁላችሁም ቪዲዮ ላይክና ና ሼር በማድረግ ጀምሩት። በተለይ ኦርቶዶክሳውያን ላይክ ማድረጋቸው እንዳይረሳሉ ጊዜ በመጀመሪያ እንደማስደምጣቸው ለእኛ የሚጠቅም አንድ አጠር ያለ ቪዲዮ ላሰማችሁ ና ወደ ቀጣይ ፕሮግራም እንሄዳለን። ከቆረብን በኋላ የምናደርጋቸው ብዙ ስርዓቶች አሉና ምናልባት ከመቁረብ በፊት ቅድመ ቁርባን እንደምናደርገው ጥንቃቄ፣ እንዲሁ ደግሞ ከቆረብን በኋላ ብዙ ጥንቃቄዎችን እናደርጋለን። ምናልባት ዛሬ ከዛ ውስጥ አንዱ ነው የምንመለከተው። በቤተ ክርስቲያናችን ህፃናትም አዋቂዎችም ሲቆርቡ በነጠላ አፋቸውን እንዲሸፈኑ ይደረጋል። ይሄ እንግዲህ ከብዙ አንዱ ነው። ይህ ለምን እንደሆነ ዛሬ እንነጋገራለን። ሰው ከቆረበ በኋላ ለምንድን ነው አፉን በነጠላ የሚሸፍነው የሚለውን ስንመለከት፣ ቅድስት ቤተክርስቲያናችን በብዙ ምስጢር ታስተምራለች። ከነዚህ መካከል እንግዲህ መጀመሪያ የምንመለከተው ሰው ከቆረበ በኋላ አፉን የሚሸፍነው አንደኛ ያው ክፉ ነገር አልናገርም ከዚህ በኋላ መልካም የሆነውን የክርስቶስን ስጋና ደም ተቀብያለሁ ብሎ ሲናገር ነው። ሁለተኛው ደግሞ ምናልባት ነፍሳት ወደ አፉ እንዳይገቡ የመሳሰሉ ጉዳዮችን በማሰብ ሰው ከቆረበ በኋላ አፉን እንዲሸፍን ቅዱስ ቤተ ክርስቲያን ታስተምራለች። ግን ከሁሉም በላይ ትልቁ ምስጢር ምንድን ነው የሚለውን እንድናይ ነው። ሰው ከቆረበ በኋላ ለምን አፉን ይሸፍናል የሚለውን ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀል ካወረዱት በኋላ ወደ አዲስ መቃብር ነው ያወረዱትና በዛ ከቀበሩት ስጋውን ካኖሩ በኋላ ያንን መቃብር በትልቅ ድንጋይ አፉን ገጥመውታል። ምናልባት ይነሳል የሚል ስጋት ስለነበራቸው እነሱ ባሰቡት አስተሳሰብ እንደዚህ አድርገን ከዘጋንበት ግን አይነሳም ብሎ ስላሰቡ ያንን መቃብር አሽገውታል። ልክ እንደዚሁ እኛም ከቆረብን በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ልክ እንደዛ አዲስ መቃብር ያደርገናል ማለት ነው። በአዲስ መቃብር ቀበሩት ስለሚል እኛም ደግሞ ክርስቶስን ከተቀበልን በኋላ አዲስ ሰውነት ስለምንይዝ ልክ ያንን መቃብር እንመስላለን ማለት ነው። ያ መቃብር የክርስቶስን ስጋና ደም ስለያዘ እንዳሸጉት እንዲሁ ደግሞ እኛም ያን መቃብር አዲስ መቃብር ሆንን እያለን ያ መቃብር የክርስቶስን ስጋ እንደተሸከመ እኛም ደግሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ተቀብለናልና እንደዛ አዲስ መቃብር አፋችንን እንሸፍናለን ማለት ነው። ይሄ ትልቁ ሚስጥር። ለወንድማችን ቃለ ሕይወት ያሰማልን። ከዚህ በመቀጠል የምንሄደው እጅግ መነጋገር የሆነችው ልጅ አለች። በጥሞና በእርጋታ ስሟትና ሀሳባችን መጨረሻ ላይ የምንሰጥበት ይሆናል። ተከታተሏት። ፖለቲካ አታደርግብኝና ጠቅላይ ሚኒስቴር፣ አብይ አህመድ እኛ ኢትዮጵያኖች ከክርስትና ሃይማኖት ተለይቶ የሚደረግ ነገር አያስደስተንም። ለእኛ የሚደረግ ነገር ለእነሱ መደረግ አለበት። ጠቅላይ ሚኒስቴራችን አብይ አህመድ ይኸው አንድ ወር ሊሆናቸው ነው። ድፍን ወጣው ስለ ሙስሊም ነው ስለ ሙስሊም ነው። የዘካ አሰጣጥ ሙስሊሞች እንደዚህ ናቸው። ሙስሊሞች እንዲህ ነው የሚበሉት የሚያፈጥሩት፣ ለዳሂዝ በቃ ብዙ ስለ ሙስሊም ኢሹ ጠቅላይ ሚኒስትር አብያችን አህመድ እንዲሁ በቃ ተወጥረው ስለዚህ ጉዳይ እየሰሩ ነው። ደስ ይለናል። ያው ሙስሊም ሆነ ስለ ሙስሊም ጥሩ ሲወራ በጣም ደስ ይለናል። ግን እንደ ሀገር እንደ ሀገር እንደ ህዝብ እንደ እኩልነት ካሰብን እውነት ለሙስሊም ታስቦ ከሆነ እውነት ለሙስሊም ከሆነ ጠቅላይ ሚኒስትር አብይ አህመዳችን እንደዚህ እርግፍ ጠብ እርግፍ ብለው ማለት ነው ቀን ከሌሊት ተወጥረው ድፍን ረመዳኑን ሙሉ መልእክት ሲያስተላልፉ የነበሩት እስኪ ያኔ በታሪክ ተሰምቶ አይታወቅም ነበር። በታሪክ ለመጀመሪያ ጊዜ ኢትዮጵያ ውስጥ ሰላሳ ሶስት መስጊድ የፈረሰባት ሀገር ኢትዮጵያ ነች። ያኔ ጠቅላይ ሚኒስትራችን አብይ አህመድ የት ነበሩ? ያኔ ወጣው ማለት ነው። አሁን ስለ እስልምና እንደሚያስረዱት ሙስሊም ወንድሞቻችን፣ ወገኖቻችን፣ ህዝቤ ሆይ ከፍቷችኋል፣ ይህ ሁሉም መስጊድ እንዴት ሊፈርስ ቻለ ብለው እንኳን ወጠው የረባ ንግግር አላደረጉም። ቀጠልን በተለያየ ክልል በእስልምና ጉዳይ ብዙ ፈተና ነበር። አማራ ክልል ብዙ ሙስሊም ሰዎች ሞተው ሬሳ እስከሚጠብ መቀበሪያ ቦታ እስኪያጡ ብዙ ችግር አልፎ ነበር። ያኔ ወጣው ምንም ስለ እስልምና ያወሩት የለም። በቅርቡ በቅርቡ እዚህ መቀሌ ላይ ማለት ነው ሙስሊም እህቶቻችን ሂጃባቸውን ተከልክለው ሶስት ጊዜ ሰላማዊ ወጠው ሰልፍ ወጠው እንደው አንድ ጊዜ ወጣው እንኳን ስለ ጉዳዩ አልተናገሩም። እውነት ስለኛ የሚቆረቁረው ከሆነ ብዬ እኮ ነው። እና ታዲያ ይሄ ሁሉ አካባቢ ምንድን ነው ነው? አንድ ላይ አንድ ሃይማኖት ላይ አትኩራችሁ ስትሰሩ እኛ እንፈራለን። ምን ሊመጣ ይሆን? ምን ሊደርስብን ይሆን እንላለን። ወይስ ደግሞ ምርጫን በተመለከተ ነው? ምርጫ ደርሷል፣ ጉድ ጉድ እየተባለ ነው። ምንድን ነው? ፖለቲካ ታደርግብኝና ጠቅላይ ሚኒስቴር አብይ አህመድ እኛ ኢትዮጵያኖች ከክርስትና ሃይማኖት ተለይቶ የሚደረግ ነገር አያስደስተንም። ለእኛ የሚደረግ ነገር ለእነሱ መደረግ አለበት። ምክንያቱም ሀገር ከተባለ ኢትዮጵያ ከተባለች ሁሉም እኩል ነው በማለት ነው ይህን ልል የቻልኩት። ብዙ ጊዜ በረመዳን ቤተ መንግስት ውስጥ መቼም እኛን ሙስሊም በአጠቃላይ ባይሆንም ስደተኞችን ቢሆኑም ማዕሙናኖች አሉ አይደል የሃይማኖት አባቶች ያፈጥራሉ። ፍጡር ይደረጋል። ለምንድን ነው ማለት ነው? ለምንድን ነው ማለት ነው? ለኛ እንደሚደረግልን ሁሉ ለምንድን ነው አብይ ጾም ሲገባ ለኦርቶዶክስ ወገኖቻችን ወይ የጾሙ መጀመሪያ ላይ ወይ መሀል ላይ ከቅዳሴና ከጸሎት በኋላ የምግብ ስነ ስርዓት የማይደረግላቸው ለምንድን ነው? የማይጋበዙት እነሱ? ይሄ ቤተ መንግስት ሲሰራ ግብር አልከፈሉም እንዴ? እነሱ መስዋዕት እየከፈሉ አይደል እንዴ? ከኛ እኩል ማለት ነው መስዋዕት ይከፍላሉ። እኛ ከነሱ ተለይተን የሚደረግልን ነገር አያስደስተንም። ለጤና ነው ብዬ እኔ በተለይ አላስብም። እነዚህ ወገኖቻችን ማለት ነው ስላልተናገሩ አይደለም። እኔ እንደ ዜጋ ሲሰማኝ እንደ ዜጋ ተሰምቶኛል። ምክንያቱም ከእስከ ባለቤቶት ወይዘሮ ዝናሽ አብያ ለብሳ አፋር ክልል ሄዳ እንዳከበረችው አበበች አዳኔ በየቦታው ኢስላም ባለበት ቦታ ላይ ድሪዓ እየለበሰች እያስፈጠረች እንዳሳየችው፣ ምን አለ ሀበሻ ቀሚሳችሁን ዝንጥ ብላችሁ እዚህ ደረቱ ላይ እዚህ ወገቡ ላይ እዚህ ላይ መስቀል ያለውን የሀበሻ ቀሚስ ለብሳችሁ፣ የሱፍ ፍትፍት ሰርታችሁ፣ በየአይነቱ ሰርታችሁ፣ ጎመኑን ሰርታችሁ፣ ምን አለ ትልል ትልቅ አዛውንት ለአገር የሚጸልዩ ቀን ከሌሊት የሚያለቅሱ ትልልቅ የእምነት አባቶች አሉ። እነሱን ለምንድን ነው አክብራችሁ ማጠሯቸው? ለምንድን ነው እነሱ ስዛ ቤተ መንግስት ገብተው ሌላው እንደገባ ቁጭ ብለው ማያፈጥሩት ማይበሉት? እኩልነት ከተባለ እነሱም እንደ ዜጋ እኛም እንደ ዜጋ ነው መታየት ያለብን። ይህንን ስል ብዙ ሰዎች ፖዘቲቭ ልታስቡ ትችላላችሁ። እስልምናን ስላከበረልሽ ማመስገን ነው ያለብሽ፣ እስልምናን ስላከበረልሽ፣ እንዲሁም እንደዚህ ማለት የለብሽም ልትሉ ትችላላችሁ። እኔ ስለ እውነት ነው ማውራው፣ ስለ መድሎ አይደለም። እውነትን ካወራን ክርስቲያን ኦርቶዶክሶች ለሀገራቸው ግብር ይከፍላሉ። ማንኛውም ሙስሊም የከፈለውን ይከፍላሉ። ማንኛውም ሙስሊም የታገለውን ይታገላሉ። በበለጠ እንዲሁ ስለዚህ ማለት ነው፣ ለእነሱም መብታቸው ተከብሮ እንደ እንግዳ አሸርግዳችሁ ተንበርክካችሁ እንደምትካድሙት እንደምታስተናግዱት፣ የእነሱም ክብር እንዲስተናገድ የእምነት አባቶች ተጠርተው በክብር እዛ ቤተ መንግሥት ላይ ገብተው በልተው በሚገርም ሁኔታ እኮ ነው የሚጸልዩት። የእነሱንም ጸሎት መቀበል አለባችሁ። በአንድ ሳይድ ብቻ አትሂዱ ነው። ጥያቄው ኢትዮጵያ ውስጥ አሁን የሀገር ሃይማኖት በየቦታው ተወታትፎ በመጣበት ዘመን ላይ እችን ኢትዮጵያ እንደ ሀገር እየጸለዩ በየገዳሙ እያለቀሱ እንደ ሀገር እንደ ዜጋ ስናስብ እነሱ መሥዋዕት ይከፍላሉ በጸሎት ልክ እንደኛ ሙስሊሞች እንደምንጸለዩ። ስለዚህ ለምን ተለዩ ነው። እኔ በጣም ቅር ብሎኛል። እንደ ኢትዮጵያዊ ይጠሩ። ወይዘሮ ዝናሽም ልበሺ መስቀል ያለውን አበሻ ቀሚስ። ወይዘሮ ሻበብቻ ዳኔም ልበሺ የእነሱን ልብስ የሚያመጥናቸውን ልብስ። አብይ አህመድም ወደ እነሱ ሂደ፣ ጸሎት ከአባቶች ተቀበል። ከእስልምና አባት ብቻ ጸሎት አይደለም፣ ከክርስትና አባትም ጸሎት ተቀበል። ይሄ ነገር እኔ ምንም እየጣመኝ አይደለም። እነሱ ተከፍተው እንዳይ አንፈልግም በፖዘቲቭ ውስጣቸው እንትን እንዲል አንፈልግም። ፍቅር ያስፈልገናል። ፍቅር ያሸንፋል። ፍቅር ማለት እኩልነት ነው። ሁሉንም በእኩል እንይላለሁ። ሰላማችሁ ብዝት ይበል። ኮሜንት ላይ አስቀመጥኩ። ሼር በደንብ አድርጉ። እስኪ በደንብ በትኩረት ያዳመጣችኋት ይችል ልጅ ሲ ግለጻት። ሁላችሁም ኮሜንት ላይ የገባችሁ ግለጻት፣ በማርያም ላችኋለሁ። በእውነት ግለጻት። እጅግ አስደስተኛለች። የሚገርም እና የሚያስደንቅ መልዕክትን አስተላለፈችው። ምናልባት የዛሬ 10 አመት ነው ክርስትና የሚባል እምነት ብነበር ወይ በኢትዮጵያ ላይ። እንግዲህ ይህ ወገናችን ያው ድራማውን ብሎት ብሎት በድራማው እንግዲህ አላዋጣለው መሰለኝ ወንዶችን ወለተሃና የሚባል ወገናችን ወደ ከማልነት ተቀይሯል። እኛ እያሰለምን ነው ምናምን ትትትትት ይል ነበር ይሄ ወገናችን እና አሁን ደግሞ እንግዲህ የዛሬ አስር ዓመት ብሎ ህልሙን ተናግሯል። ሀሳብ ነው ይሄ እኔ እኮ በጣም እውነቱን እኮ ያውቀዋል ውሱ ማለት ነው። ማለቴ በዚህ ረመዳን እንኳን ሀያ ፐርሰንት የሚሆነው ወጣት አየጾም አይደለም። ምክንያቱም ለማን ነው የምንጾመው? እፎ የሚያወራው ነገር በሙሉ ቁራናችን ላይ አለ። ስለዚህ ለማን ነው የምንጾመው? ኡስታዞቻችንን ስንጠይቅ በቂ መልስ አመልሱልንም?

ይሄ ድምጽ ለእኛ ክርስቲያኖች አዲስ አይደለም። ምናልባት የዛሬ አስር ዓመት ነው ክርስትና የሚባል እምነት ነበር ወይ በኢትዮጵያ ላይ የሚል ቃል ሲነገር ትሰማላቸው። እነ ዲዮቅልጥያኖስ ዱዲያኖስ፣ መክሲሚያኖስ፣ ፍሊያቢያኖስ እና ልጁ ቲቶ በአገራችን ደግሞ የዮዲት ጉዲት አርባ ዘመን ግራኝ መሐመድ ዐሥራ አምስት ዓመት የጣሊያን ወረራ አምስት ዓመት ቤተ ክርስቲያንን ታሪክ ለማድረግ ቀስታቸውን ወረወሩ፣ ጦራቸውን ወደሩ፣ ሰይፋቸውን መዘዙ። እነርሱ ታሪክ ሆኑ፣ ቤተ ክርስቲያንና ክርስትና ቀጠሉ። እነሱ ሞቱ፣ ቤተ ክርስቲያን ሕያ ሆና ትኖራለች። የሲኦል ደጆች አያናውጧትምና ቃል ኪዳን ገብቶላታልና ክርስትናና ሚስማር ሲመቱት ይጠብቃልና። ክርስቲያኖች ወገባችሁን ጠበቅ፣ የእግዚአብሔርን ጦር ዕቃ ልበሱ፣ የመዳንን ራስ ቁር ድፉ፣ ዝናራችሁን ታጠቁ፣ በማንቀላፋት ጊዜ አትፍጁ። ይሄ ድምፅ ለኛ ክርስቲያኖች አዲስ አይደለም። ምናልባት የዛሬ አስር ዓመት ነው ክርስትና የሚባልነት በነበር ወይ በኢትዮጵያ ላይ ቃሽ ነገ ሰኖ ናቸው። እነ ዲዮቅልጥያኖስ፣ ጁድያኖስ፣ መክሲሚያኖስ፣ ፍሊያቢያኖስና ልጁ ቲቶ፣ በአገራችን ደግሞ የኦዲት ጉዲት አርባ ዘመን ግራይ መሐመድ ዐሥራ አምስት ዓመት የጣልያን ወረራ አምስት ዓመት፣ ቤተ ክርስቲያንን ታሪክ ለማድረግ ቀስታቸውን ወረወሩ፣ ጦራቸውን ወደሩ፣ ሰይፋቸውን መዘዙ። እነርሱ ታሪክ ሆኑ። ቤተ ክርስቲያንና ክርስትና ቀጠሉ። እነሱ ሞቱ። ቤተ ክርስቲያን ሕያ ሆና ትኖራለች። የሲኦል ደጆች አያና ውጧትምና ቃል ኪዳን ገብቶላታልና ክርስትናና ሚስማር ሲመቱት ይጠብቃልና ክርስቲያኖች፣ ወገባችሁን ጠበቅ የእግዚአብሔርን ጦር ዕቃ ልበሱ፣ የመዳንን ራስ ቆር ድፉ፣ ዝናራችሁን ታጠቁ በማንቀላፋት ጊዜ አትፍጁ። ሞቻችን ተባረኩልኝ ማለት ወዳለውን የሚገባውን መልስ ነው የሰጡት። ክርስትና ምንም የዛሬ 1 ዓመት ታሪክ የሚሆንበት ምክንያት የለም። እንዳውም ይህን ቪዲዮ ተመልከት። በዚህ አመት ብቻ 250 ሺህ አማኒያን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደ መጡ የሚያሳይ ማስረጃ ነው። ይህን ቪዲዮ ተመልከቱት። ሰበር ሰበር መረጃ የሰዓቱን ዜና ሰማችኋለሁ። ኮሜንት ላይ ሁላችሁም እንኳን ደህና መጣችሁ እያላችሁ ይህን ቪዲዮ ለ50 ሰው ሼር አርጎለኝ 2027 አዳዲስ አማንያን በማስተማር ወደ ቤተ ክርስቲያን የመጨመር ስራ መሰራት መቻሉ ተገለጸም። መጋቢት 21 2017 ዓመተ ምሕረትም የማኅበረ ቅዱሳን የስድስት ወር ስራ አመራር ጉባኤም እየተካሄደ ይገኛል። በውይይቱም ባለፉት ስድስት ወራት ውስጥ ማኅበረ ቅዱሳን በርካታ ስራዎችን መስራቱን ገልጿል። መምህር ሲሆን በላይ የማብረ ቅዱሳን ዋና ስራ አስፈጻሚም የስራ አስፈጻሚ ጉባኤ ሪፖርት ያቀረቡ ሲሆንም በሪፖርታቸውም በአስር ቋንቋዎች ስብከተ ወንጌል ተደራሽ የማድረግ በ17500 መምህራንና በደረጃ ሁለት ደግሞ 600 መምህራን አሰልጥ ነው የማሰማራትም 250 አዳዲስ አማንያን በማስተማር ወደ ቤተክርስቲያን የመጨመርም ማህበራዊ ፕሮጀክትን የመተግበር ሌሎች ተግባራት ማከናወን መቻሉን ተገልጿል። ኦርቶዶክሳያን ለራሳችሁ አጨብጭቡ፣ ሁላችሁም ለራሳችሁ አጨብጭቡ። ታሪክ ሰርታቸዋል። አሁንም ይህን ቪዲዮ አቅም ስጡት። በእናታችሁ ኦርቶዶክሳያን በደንብ ሼር አርጉት። የአላፋት ዝማሬ ላይ በርካታ ኢአማንያን ኦርቶዶክስ ሆነው ከግማሽ በላይ ተገኝተዋል። ባይዘዌ ከምሪ ምላቸው የአላፋት ዝማሬ ላይ አብዛኛው ከሌላ ቤተ እምነት የመጣ ኦርቶዶክስ የሆነ ነው። ጥምቀት ላይ አንዱ ደብር ብቻ ብቻ የካሚኬንን ንገራቸው አንዱ ደብር ብቻ የሌላ ቤተ እምነት ምእመን ነው። ከምሪ ብላችሁ ቲክቶክ ላይ በቲክቶክ ላይፍ ለመጀመሪያ ጊዜ 30 ሺህ ሰው ቁጭሎ ወንጌል የተማረበት የኦርቶዶክስ እምነት ተከታዮች ላይቭ ላይ ነው። በርካቶች ኦርቶዶክስ መሆን እየፈለጉ ነው። በርካቶች ወንጌል እየተማሩ ነው። በርካቶች ከሱስ ወደ ክርስቶስ እየመጡ ነው የሚገኙት ከምሪም ብላችሁ እንደ ዘንድሮ ቲክቶክ አእምሮም አይቻል አላቀም እንደ ቀን ኦርቶዶክስን ለማሸነፍ በርካቶች በታቦት ሙድ ይዛሉ። በስዕል አድኖ ሙር ለመያዝ ሞከሩ። እኛን ለመጣል ሞክረዋል፣ አልተሳካላቸውም። ምክንያቱም መሰረቷ ክርስቶስ ነው። በደሞ የመሰረታት እቺን ቤተ ክርስቲያን ማንም ሊያቆማት አልቻልም። ስለዚህ ደግሜ እነግራችኋለሁ፣ በጣም ስኬታማ ነን። ያገኛችሁትን ቪዲዮ እንዳለ ሼር፣ ኮፒ ሊንክ አርጉ። እንበረታታ። አንድ ኦርቶዶክስ ኦርቶዶክስያን አንድ ኑን ታሪክ እንሰራለን። ገና ታሪክ እንሰራለን። እንደውም እንደዚህ በእጥፍ ጨምሮና ገኖ እንደምታየው ሙሉ ተስፋ አለኝ እግዚአብሔር ነው የምላችው። ይህንን የቅዠት ህልምህን ወሬ ትተህ ይህን ጥያቄ ብትመልስ ባይ ነኝ እና ይህን ጥያቄ ላስደምጣችሁ ወደርኩ። ከሰማችሁ እናንተም ጥያቄውን መልሱ። ሰላም በእናንተ ይሁን። ሙስሊሞች ይህን ጥያቄ መልሱልኝ ለማወቅ ስለፈለግኩኝ ብቻ ነው። ስለ ኢድ አዲስ መረጃ ወጥቷል። አውስትራሊያ፣ ኢንዶኔዥያ፣ ማሌዥያ እና ባንግላዴሽ የ1446ኛው የኢድ አልፈጥር በዓል ሰኞ መጋቢት 22 እንደሚሆን አሳውቀዋል። እንግዲህ እንደሰማችሁት የተወሰኑ ሀገራት በዓሉ ሰኞ እንዲሆን ተወሰነ አለ። ብዙ ሀገራት ደግሞ ለምሳሌ ዛሬ አከበሩ። በውድቅን ያከበሩ ይህ አሁን ዛሬ አሁን ቴክኖሎጂ ስላለ ይሰማል። አሁን ሳውዲ ጨረቃ ወጣች አልወጣች የሚለው ነገር ሬዲዮ አለ፣ ቴሌቪዥን አለ፣ ኢንተርኔት አለ፣ ብዙ ነገሮች አሉ፣ ይሰማል። ሰው ወዲያው ኢንፎርሜሽን ይደርሰዋል። አሁን ጥያቄ ምንድን ነው? ለምሳሌ ከመቶ ዓመት በፊት ከሁለት መቶ ዓመት በፊት ምንም አይነት እንደዚህ የመገናኛ ቴክኖሎጂ ሳይኖሩ በፊት ጨረቃ እዛ ሳውዲ ላይ ወጣች አልወጣች ሌላ ሀገር ሌላ ክፍለ አለማያት ላይ ነብሩ ሰዎች እንዴት ነበር የሚያውቁት? በዓላቸው ልስ እንዴት ነበር አውቆ ጾም የሚጀምሩ ጾም የሚፈቱት የነበረው? ለምሳሌ ኢትዮጵያ ውስጥ ነው ነበሩ ሲሞች ድሮ እና እንዴት ነበር ጾማቸው የሚጀምሩ ጾማቸው ልስ የሚፈቱት በምን አውቆት ነው? ምክንያቱም ሳውዲና ኢትዮጵያ በጣም ሩቅ ነው፣ ተለያዩ ቦታ ያሉትና ያሉት እና እንዴት ነው የሚለዩት? ጨረቃ ወጣች አልወጣች የሚለው ለምሳሌ ማታ ድረስ ራሱ አይታወቅም። አንዳንድ ጊዜ ወጣች ወጣች ተብሎ በቃ ነገ ነገ ይባላል። በአተራዊ እና ግራ ስለገባኝ ነው፣ እስቲ ሳትሳደቡ በቅንነት አስረዱኝ። ከታች ለማወቅቻ ስለፈለኩኝ ነው፣ አመሰግናለሁ። ለእንደዚህ አይነት ጥያቄዎች መልስ መስጠት የማይችሉ ሰዎች ክርስትናን የዛሬ 10 ዓመት ታሪክ እናደርጋለን ብለው ሲያወሩ እጅግ የሚያሳዝን ነገር ነው። ይህም ቪዲዮ ላሳያችሁ ያመጣሁት በትናንትናው ዕለት እፎይ ተይዟል፣ ጎላጎላ አካባቢ እፎይ ተይዟል እያሉ ነው ያሉት እና እስኪ መረጃውን አይተነው እንጣ እና ሀሳባችን የሚሰጥበት ይሆናል።

የቪዲዮ ትናንትና ነው ቫይረል የወጣው እና ወንድማችን እፎይ ጎላጉላ አካባቢ አልተያዘም። ይህ ቪዲዮ ግን እንጃ ምን እንደሆነ አልገባኝም። የሆነ የሆነ ነገር እያሉ ነው ብቻ፣ ምንም የሚገልጽ ነገር የለውም ይህ ቪዲዮ። ወንድማችን ፎይ አልተያዘም። ይሄን ላሳውቃችሁ ፈልጋለሁ እኔ ዛሬ ቪዲዮ እየነሳው ላችሁን። ከተመቻችሁ ቪዲዮውን ላይክ አድርጉት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ጊዜ የሚለቀው ቪዲዮን ደርሳችሁ የደወል ምልክቱን መጫን እንዳትረሱ። ቸርቆይልኝ ያለንበት ሁኔታ በጣም አስከፊ ሁኔታ ያለ ያለ ነው እና የ27 ታሪክ አለመደገሙን ምንም የምናውቀው ነገር የለም። ሁለት ሺህ ሰባት ላይ ያውላ ህዝብ አልቅሷል እና ድጋሚም እኛም የሆን ነገር ሆነን ያ ነገር እንዳይከሰት ፍትህ በሊቢያ በረሃ ለሚሰቃዩ ኢትዮጵያውያን ወገኖቻችን በሙሉ ይሁን። እናንተ በመላው ዓለም ላይ የምትገኙ ኢትዮጵያውያን ሆይ እነዚህ ወገኖቻችን በሊቢያ እየተሰቃዩ ይገኛሉ። ይሄንን ድምጽ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ የምትሰሙት ድምጽ የወገኖቻችን የኢትዮጵያውያን በሊቢያ በብዙ ስቃይና መከራ ውስጥ ይገኛሉ ስለሆነ በአውሮፓ፣ በአሜሪካ፣ በተለያየ ዓለም የምትኖሩ ሰዎች እናንተ ይሄንን ማድረግ የምችሉበት አቅም አላችሁና እባካችሁ በብዙ ስቃይና መከራ ውስጥ ያሉትን እነዚህ የሊቢያ ወገኖቻችን፣ ወንድሞቻችን፣ እህቶቻችንን ድምፅ እንድትሆናቸው በታላቅ አክብሮት እጠይቃችኋለሁ። እናንተ በሊቢያ በረሃ በስቃይ ያላችሁ ወገኖቻችን ፈጣሪ ከእናንተ ጋር ይሁን። አሁንም ፍትህ፣ ፍትህ፣ ፍትህ፣ ፍትህ እንጠይቃለን። በሊቢያ ለሚሰቃዩ ወገኖቻችን ድምፅ እንሆን።